ሰላም ሰላም ወደ ቻናል የቤተሰቦች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬ ላይ ቪዲዮ መጥቻለሁ። ዩቲዩብ ጀምራችሁ በዩቲዩብ ስኬታማ ሆናችሁ ትልቅ ቻናል መገንባት የምትፈልጉ ሰዎች ለእናንተ አምስት የሆነ የማሳደጊያ ሚስጥሮች እንነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። የመጀመሪያው ቻናላችን የምናሳድግበት አሳደቅበት ሚስጥር ክሬት ቫሊዩ ኮንተንት ፎር ኦዲያንስ ኦር ዩዘርስ ለሚመለከቱ ሰዎች ወይ ደግሞ ቪዲዮአችን ደርሷቸው ለሚመለከቱ ሰዎች ለነሱ የሚጠቅም ኮንተንት ክሬት ማድረግ አይዘር ችግራቸውን ሶልቭ ሊያደርግ የሚችል ነገር ሊሆን ይችላል፣ ወይ ደግሞ ሊያዝናናቸው የሚችል ነገር ሊሆን ይችላል፣ ወይ ኤዱኬሽናል ኮንተንት ሊሆን ይችላል። ኮሜዲ ኮንተንት ሊሆን ይችላል። የሰውን ማዝናናት፣ ማሳቅ። ለምሳሌ አሁን እንደ ዶንኪ ቲዩብ እንደ ኮሜዲያን እየሸጡ ማለት ነው። እንደሱ አይነት ኮንተንት ይዘን ልንቀርብ እንችላለን። ሌላኛው ደግሞ ቪሎግ ሊሆን ይችላል። አገራትን ወይ ደግሞ አካባቢዎችን እያስቃኙ ማሳየትና አካባቢውን ለተከታዮቻችን ማሳየት፣ ይሄ ራሱ ቫልዩ አብ ሊሆነ ነገር ኮንተንት ክሬት አደረግን ማለት ነው። ከዛ በተጨማሪ ደግሞ ሪሌሽንሺፕ ኮንተንት ሊሆን ይችላል። ሪሌሽንሺፕ ኮንተንት ደግሞ አብዛኛው ህዝብ በጣም ይመቸዋል፣ ደግሞ ይመለከታል። ልብ አንጠልጣይ የሆነ ታሪክ ልክ ሰሞኑን እንደ እየሰሩ እንዳሉ እንደ ጳውሎስ እና ሚላት ልክ ሪሌሽንሺፕ የሆነ ኮንተንት ክሬት ማድረግ ያዝናናቸው ወይ ደግሞ ደስ እያሉ እያላቸው ሊያዩት የሚችሉ ኮንተንት ክሬት ማድረግ ቻናላችን ሊያሳድግ ይችላል። ሌላኛው ሪያክሽን ቪዲዮ። ሪያክሽን ቪዲዮም ያዝናናል። ምክንያቱም ምንድነው? ሪያክሽን ቪዲዮ ማለት ከቲክቶክ ሊሆን ይችላል፣ ከተለያዩ የሶሻል ሚዲያ ፕላትፎርሞች ሊሆኑ ይችላሉ። ቪዲዎችን የምናመጣቸው እነዛ ቪዲዮዎች ሪያክት ማድረግ ማለት ነው። ለምሳሌ የሚያስቅ የሆነ ቪዲዮ ይዘን ልንመጣ እንችላለን። በዛ ያን ቪዲዮ እያየ የሚያስቅ ከሆነ እንስቃለን፣ የሚገሰጽ ከሆነ እንገሰጻለን። አዝናናት ማለት ነው። እዚጋ ክሬት ያደረግ ነው ዋሊው? ሰዎችን አዝናና ናቸው ማለት ለምሳሌ፣ እንደዚህ የሚሰሩ አሉ። ከሁን በፊት አብሬሎ ኤችዲ እና አሌክስ እነሱ፣ ሌላ ደግሞ ተሙን ጉሴ። እነዚህ ሶስቱ ሪያክሽን ቪዲዮ ላይ የታወቁ ናቸው፣ የተሳካላቸው ዩቱበሮች ማለትም እንችላለን። ስለዚህ እነሱ ምንድን ነው ያደረጉ? ቫሊዩ አብል የሆነ ኮንተንት ክሬት አድርገው እያቀረቡ፣ ሰውን እያዝናኑ ቻናላቸውን በዚህ መልክ ክሬት አድርገዋል ማለት ነው። ሁለተኛው ደግሞ ቢውልድ ፐርሰናል ብራንድ ነው ስለ ብራንድ ስናወራ ሁለት አይነት ብራንዶች አሉ ካምፓኒ ብራንድ ና ፐርሰናል ብራንድ ካምፓኒ ብራንድ የካምፓኒ ብራንድ ባለቤቶች ስለ ካምፓኒያቸው በህብረተሰቡ ወይ ደግሞ በተጠቃሚው ለማህበረሰቡ በማህበረሰቡ ዘንድ ተወዳጅነትን እንዲያተርፍ የሚያደርጉ የሚሰሩት ስራ ነው አይዘርስ ከስተመሮችን ቴኬር ማድረግ ሊሆን ይችላል ጥሩ ጥሩ ፕሮዳክቶችን ማቅረብ ሊሆን ይችላል። አንዳንዴ ደግሞ ለሶሳይቲ እርዳታ ሊሰጡ ይችላሉ። ማይኖሪ የሆኑ ሰዎች እንደዚህ እንደዚህ አይነት እያደረገ ካምፓኒውን ብራንዱን ቢውድ ማድረግ ይችላል ማለት ፐርሰናል ብራንድም ልክ እንደዚሁ አንድ ሰው በሰዎች ዘንድ ተወዳጅነትን እንዲያገኝ የሚሰራቸው ነገሮች ናቸው። ለምሳሌ ራሽናል ቪው ሊሆን ይችላል፣ ሪስፔክት አዘርስ ሊሆን ይችላል። ብዙ ብዙ ነገሮች አሉ ብራንዳቸውን ለማስጠበቅ በሰዎች ዘንድ ቦታ እንዲኖረን የምናደርግበት የብራንድ ክራይቴሪያዎች አሉ። ስለዚህ እነዛን ነገሮች መስራት አለበት። ለምሳሌ አሁን ቲክቶክ ላይ ወይም ሶሻል ሚዲያ ላይ ዩቲዩብ ላይ እነዚህ ፖለቲካ ምናምን ነገሮች ይቀርባሉ። በዛ አለመግባት ግባት ራሱ ብራንድን መጠበቅ። ለምሳሌ አሁን ፐርሰናል ብራንዳቸውን በጣም ቢዩልድ ያደረጉ ዩቲበሮች ወይም ኮንተንት ክሪኤተሮች ኢትዮጵያ ውስጥ አሉ። ልክ እንደና አስሞ ስሞ ደነ ዶንኪ ቲቪ እና ሾቲ እና አብርሃም ፋንቱ አላይቭ ፖድካስት ላይ የሚሰራው አብርሃም ፋንቱ እና ማይኮ ዩቲበር እና አሸናፊ ታዬ ኢምፓክት ሴሚናር እነዚህ እነዚያን ብራንዳቸውን በሚገባ ቢውልድ ያደረጉ ሰዎች ናቸው ማለት ነው። ስለዚህ ከነሱ እኛ የምንማረው ነገር ብራንዳቸውን ቢውልድ ያደረጉት ብለን ስናይ ከሌላው ሰው ለየት ያሉበት ነገር አለ። ለምሳሌ ፖለቲካ ላይ አይገቡም። ሪስፔክት ሌሎች ሪስፔክት ያደርጋሉ፣ ኮንተንታቸውን ሪስፔክት ያደርጋሉ። እነዚህ እነዚህ ነገሮችን እያደረግን እኛም ፐርሰናል ብራንዳችንን ማሳደግ እንችላለን ማለት ነው። ሶስተኛው ደግሞ ሜክ ስማርት ቪዲዮ ኤዲሽን ነው ማለት የምንሰራቸውን ቪዲዮዎች በደንብ ስማርት በሆነ መልኩ ማድረግ አለብን። ለእይታ በጣም አሪፍ የሆነ ሰውን ካች አድርጎ ሊያመጣ የሚችል ብዙ እይታ ሊስብልን የሚችል ቪዲዮ መስራት አለብን። ተመልካቾች ደግሞ እየደበራቸው እንዲመለከቱት መሆን የለበት። ቪዲዮችን ኤዲት ስናደርግ ሶስት አይነት ነገሮች ማካተት አለብን። የመጀመሪያው ሁክ ነው። ሁክ ማለት ቪዲዮ ሲጀምር መጀመሪያ ተመልካቾች በጉጉት እስከ መጨረሻው ቪዲዮውን እንዲመለከቱት የሆነች ሜን ፓርቷን መካከል መሀል ላይ አውጥተን መጀመሪያ ላይ ለ30 ደቂቃ ከ20 እስከ 30 ደቂቃ ባለው ማጫወት መቻል፣ እሱ ሁክ እንለዋለን። ለምሳሌ እነዚህ አንዳንድ ትልልቅ ዩቲዩበሮች ይጠቀሙታል ይሄን ነገር። የሆነ ሊያጓጓ የሚችል ነገር ምን ሊሆን ይችላል ብለን እስከ መጨረሻው ቪዲዮ እንድናየው የግድ መሰራት አለበት። ቪዲዮ እስከ መጨረሻው እንዲያዩት ማለት ነው። ሁለተኛው ደግሞ ኖርማል ኢንትሮ ቪዲዮ ቪዲዮ ሲገባ መግቢያ ቪዲዮ መግቢያ ቪዲዮ ልክ እንደ የቻናሉ ማስታወቂያ አይነት ነገር ነው። ኢንትሮ ቪዲዮ የቻናል ማስታወቂያ። ለምሳሌ የአንድ ቻናል ስሙ እዛ ጋር በአኒሜሽን መልክ ይመጣል ከዛ ሰብስክራይብ ላይክ አድርጉ አይነት ነገር፣ ልክ እንደ ማስታወቂያ ማለት ነው። ይህም የግድ አስፈላጊ ነው ማለት ነው። ሶስተኛው ደግሞ ኖርማል ቪዲዮ ነው። የመጨረሻው ደግሞ ተምኔል ነው። ተምኔል የግድ ተመልካቾችን ከውጭ እያመጣ ወደ ቪዲዮአችን የሚጋብዛቸው ፎቶ ነው። ያ ማለት 16 በ9 አስፔክት ሪሹ አድርገን ልንሰራው የምንችል ተምኔል የግድ ያስፈልጋል ማለት ነው። ስለዚህ ቪዲዮአችን ኤዲትስና አድርገን ከጨረሰንና አፕሎድ ካደረግን በኋላ ተምኔል ተመልካቾችን ከውጭ ስቦ ያመጣቸዋል። ከመጡ በኋላ ደግሞ ሁኩን ያዩና ይጓጓሉ እስከ መጨረሻው ቪዲዮን እንዲያዩት ያደርጋል። ሁክ ማለት ነው። ከዛ ቀጥሎ ደግሞ ኢንትሮ ቪዲዮ ደግሞ ስለ ቻናሉ ማስታወቂያ፣ ሰብስክራይብና ላይክ አድርጉ ምናምን ይላል። እዛው ላይ ላይክና ሰብስክራይብ ሊያደርጉልን ይችላሉ። ከዛ ደግሞ ሁክ ላይ ያዩት የሚያጓጓ ነገር ለማየትና ለማወቅ ደግሞ እስከ መጨረሻው ቪዲዮ ሊያዩልን ይችላሉ። በዚህ መልኩ ስማርት የሆነ ቪዲዮ ኤዲት አድርገን ማቅረብ እንችላለን ማለት ነው። አራተኛው ደግሞ ክሬት ኮንተንት ፍሪኩዌንትሊ ነው። እሱ ማለትም ማለት ነው ቪዲዮ በተደጋጋሚ መስራት በሳምንት ቢያንስ አምስት ቀን መስራት አለብን። ከተቻለ ቀን በቀን መስራት አለብን። ካልተቻለ ደግሞ በሳምንት አምስት ቀን መስራት የግድ አለብን ቻናላችን ለማሳደግ ማለት ነው። እንግዲህ ቀን በቀን ወይ ደግሞ ከሳምንት አምስት ቀን ቪዲዮ መስራታችን ጥቅሙ ብዙ ቪዲዮ በለቀቅነ ቁጥር አንዱ ቫይራል የመሆን እድሉ በጣም ከፍተኛ ነው ማለት ነው። ያ ማለት አልጎሪዝሙ በጣም እየተነቃቃ ና እያገዘን ይሄዳል። እንደገና ደግሞ ጨርሰን ደግሞ መጥፋት ስለሌለብን ና አልጎሪዝሙ እንዳይረሳን ቢያንስ አትሊስት በሳምንት አምስት ቪዲዮ ክሬት ማድረግ አለብን ነው። አምስተኛው ደግሞ ቼክ ቻናል አናሊቲክስ ነው። ዩቲዩብ ስቱዲዮ ላይ እየገባ የቻናላችን አናላቲክስ ቼክ ማድረግ አለብን። ለምሳሌ ያለፍናቸውን ነገሮች፣ የሚበረታቱ ነገሮች፣ ሊቀረፉ የሚችሉ ነገሮች፣ ብዙ ነገሮችን እዛ ላይ ያቀርብልናል ማለት ነው። ዩቲብ ስቱዲዮ በራሱ የገባልን ኖቲፊኬሽን ቼክ ካላደረግነ ቻናላችን ላይ ጉዳትም ሊደርስበት ስለሚችል ቢያንስ በየአምስት ቀኑ ቼክ ማድረግ አለብን። ለምሳሌ ከኖቲፊኬሽኖች መካከል ኮፒራይት ኖቲፊኬሽን ወይ ደግሞ የስትራይክ ወይ ደግሞ የዋርኒንግ ኖቲፊኬሽን ቢገባልን በወቅቱ ቼክ ካላደረግነ ወይ ደግሞ በወቅቱ አፒል ካላስገባነ ቻናላችን እየቀነሰ ሊሄድ ይችላል ማለት ነው። ሌላ ደግሞ የሚበረታቱ ነገሮችን ኖቲፊኬሽን ሊገባልን ይችላል፣ እሱንም እንቀበላለን። ከዚያ በተጨማሪ ደግሞ ኮንተንት ስታተስ፣ የምንለቃቸው ቪዲዮዎች ስታተሳቸውን ቼክ ማድረግ አለብን። እዛ ጋር እየገባ ነው ማለት ነው። ምን ያህል ለተመልካቹ አሪፍ ነው የኮንተንት ብለን እዛ ጋ አናሊቲክስ ቼክ ማድረግ አለብን። ከዛ በተጨማሪ ደግሞ ቪዲዮችንን ማንን እየተከታተል እንደሆነ ወይ ደግሞ ቻናላችን ማን እየተከታተል እንደሆነ እዛ ጋ ቼክ ማድረግ አለብን ማለት ነው። ለምሳሌ በእድሜ ክልል ሊሆን ይችላል በጾታ ሊሆን ይችላል በጂኦግራፊ የታካባቢ የኛ ኮንተንት ወይ ደግሞ ቪዲችን የምንሰራቸው ቪዲዮዎች የታካባቢ ያሉ ሰዎች ይመለከቱታል። ከሴት ነው ወንድ ነው የሚመለከተው በእድሜ ክልል ወጣቱ ነው ህፃናቱ ነው ሽማግሌዎች ናቸው የሚመለከቱት የሚለውን እዛ ጋር ሂደን ቸክ ማድረግ አለብን። እያንዳንዱ እዛ ዩቲዩብ ስቱዲዮ ላይ የምናያቸው ነገሮች እያንዳንዱ ትርጉም አላቸው። ለምሳሌ እዛ ጋር ማን እየተከታተለን እንደሆነ ካየነ በኋላ በእድሜ ክልል አሁን ለምሳሌ በፐርሰንት ያስቀምጣል። ለምሳሌ እኔ ቻናል ከ18 እስከ 38 አመት እድሜ ያላቸው ሰዎች እየተከታተሉ እንደሆነ የሆነ ሰዓት ላይ ይቻላል። እዛ ጋ ቼክ ሳደርግ እነዚህ ሰዎች በአብዛኛው ያዩኝ እንደሆነ ካረጋገጥኩ በኋላ ለነሱ ሰዎች የሚሆን ቪዲዮ ደግሞ አሪፍ የሆነ ቪዲዮ ማለት ነው ሰርቼ ይጀል ቀርብ ይችላል። ስለዚህ እዛ ጋ ቼክ የማድረጋችን ጥቅሙ ጠንካራ ጎናችንና ደካማ ጎናችን እንደገና ደግሞ ስትሬት ፎርዋርድ የሆነ ክሉ እናገኛለን ማለት ነው፣ ውዴት መሄድ እንዳለብን ስለዚህ ቼክ ማድረግም አለብን። ከዚህ በተጨማሪ ቻናል ስታተሳችንም ማየት እንችላለን ማለት ነው። በየወሩ ሪፖርት ያደርግልን እዛ ጋር ዩቲዩብ ስቱዲዮ ማለት ነው። በ28 ቀን ውስጥ ይህን ያህል ሰብስክራይበር አግኝተሃል ጥሩ ነው በርታ ሊሆን ይችላል፣ ወይ ደግሞ መፍጠን አለብህ አንተ ዘግይተሃል ሊሆን ይችላል። በ28 ቀን፣ በሶስት ወር፣ በስድስት ወር፣ በአንድ አመት እያንዳንዱ እዛ ጋር ሪፖርት አለ እና ቪው እና ሰብስክራይበር አማውንት ከዛ በተጨማሪ ደግሞ ወር እዛ ጋር ያሉት ነገሮች ቸክ እያደረግን መስተካከል ያለባቸውን ነገሮች እያስተካከልን ቻናላችንን በእነዚህ አምስት በነገርኳችሁ መንገድ ቻናላችን ግሩ ማድረግ እንችላለን፣ እላችኋለሁ። የዛሬ ቪዲዮ እንደሚጠቅማችሁ አልጠራጠርም። ፋሚሊ አልሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። መልካም ቀን፣ መልካም እሁድ ለሁላችሁ ተመኘው።